ሰላም ሰላም ወደ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር ወቅታዊ የእግር ኳስ መረጃዎች ወደ እናንተ ሊደርስ ነው። አብሮነታችሁ ያለኝ በወቅቱ አጫጭር መረጃዎቻችን የዝውውርና ሌሎች እግር ኳሳዊ ሕጎችን መሻሻል እንመለከታል ቅድሚያ የምናገኘው ማንቸስተር ዩናይትድን ይሆናል። ጆዜ ሞሪኒሆ የማንቸስተር ዩናይትዱን ተጫዋች ጄደን ሳንቾን ለማስፈረም ፍላጎት እንዳላቸው ተዘግቧል። በተጨማሪም ሁለት የአውሮፓ ታላላቅ ክለቦች በዚሁ ተጫዋች ላይ ፍላጎት ማሳየታቸውን የተዘገበው፣ እንደ ጋዜጠኛ የአጊዝ ሳቡን ጎሉ ዘገባ ፋይነርባቺ ለሳንቾ ውሎችን ለማቅረብ ሁኔታዎችን መመርመር ጀምሯል። በሌላ በኩል የናፖሊ ፍላጎት በተጫዋቹ ከፍተኛ ደሞዝ ምክንያት እንቅፋት ገጥሞታል ተብሏል። ሳንቾ ደሞዙን መቀነስ ካልፈለገ የናፖሊ ዝውውሩ ላይፈጸም ይችላል ነው የተባለው። በተጨማሪም ጁቬንትሶች በሳንቾ ውል ዙሪያ ለመደራደር ከዩናይትድ ጋር ውይይት መጀመራቸው ተሰምተዋል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ለሳንቾ ዝውውር 213 ሚሊዮን ፓውንድ የሚጠጋ የዝውውር ክፍያ እንደሚጠይቅ ተሰምቷል። ነገር ግን የሳንቾ የ300 ሺህ ፓውንድ ሳምንታዊ ክፍያ ለብዙ ክለቦች ፈተና መሆኑን ነው ቲምቶክ የዘገበው። ማንቸስተር ቤት ቆይተን ራሽፎርድን ነው የምናገኘው። ከላሚን ያማል ጋር የመጫወት ፍላጎት እንዳለው ማርከስ ራሽፎርድ ተናግሯል። የሃያ ሰባት ዓመቱ እንግሊዛዊ አጥቂ በተጠናቀቀው የውድድር ዓመት ከማንቸስተር ዩናይትድ በውሰት ለአስቶን ቪላ ተሰጥቶ ተጫውቷል። በመጪው ዓመትም በሩበን አሞሪም ስብስብ ውስጥ የመካተት ዕድሉ የጠበበው ራሽፎርድ በስፔን ውስጥ የአካል ብቃት ዝግጅት እያደረገ ይገኛል። ከስፔናዊ ተጽዕኖ ፈጣሪ ዣቪየ ሩዊስ ጋር ቃል መለስ ያደረገው አጥቂው ከላሚኒ ያማል ጋር መጫወት ትፈልጋለ ተብሎ ሲጠየቅ እርሱ እያደረገ ያለው እንቅስቃሴ ለማመን የሚከብድ ነው። በ16ና 17 ዓመት እንዲህ አይነት ብቃት ማሳየት ያስደንቃል። ከእሱ ጋር መጫወት የማይፈልግ የለም ብለዋል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በራሽፎርድ እና ሊዩስ ዲያዝ አጨዋወት ደስተኛ መሆኑን ተናግሮ እንደነበር አይረሳም። ሊቨርፑል ሊዩስ ዲያዝን ለመሸጥ የጠየቀው ገንዘብ ከፍተኛ በመሆኑ ዴኮ ማርክስ ራሽፎርድን ሊመርጥ እንደሚችል ቢቢሲ ስፖርት ዘግቧል። ወደ አርሰናል መረጃችን እናልፋለን። ሪያል ማድሪድ ሮድሪጎን በዚህ ክረምት ለመልቀቅ ፈቃደኛ ሊሆን ይችላል ተብሏል። ነገር ግን እስከ ሰባ ሚሊዮን ፓውንድ እንደሚጠይቅበት ነው የተነሳው። አርሰናል ተጫዋቹን የግሉ ማድረግ ከቻለ የደሞዝ ክፍያው ከአርሰናል ከፍተኛ ተከፋይ ተጫዋቾች መካከል አንዱ እንደሚያደርገው ተሰምቷል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በክረምቱ ከበርካታ ታላላቅ ክለቦች እንዲሁም ከወኪሎች ጋር ውይይት ማድረጉ ተሰምቷል። በዚህም የተነሳ ሮድሪጎን ከሪያል ማድሪድ ያመጧል የሚል እምነት አለ። ሮደሪጎ ምንም እንኳን በአሁኑ ጊዜ ከቪኒሸስ ጁኒየር እና ከኪሊያን መባፔ ጋር ጠንካራ የሆነ የማጥቃት ጥምረት ውስጥ ቢገኝም አዲስ ፈተና ሊፈልግ ይችላል ተብሏል። አርሰናል የሪያል ማድሪድ ፍላጎት ከጊዜ ወደ ጊዜ እየቀነሰ ሊሄድ እንደሚችል ያውቃል፣ እናም እሱን ለመሸጥ ከወሰኑ በዝርዝሩ ላይ ቀዳሚው ክለብ ሊሆን ይችላል ተብሏል። ሌላኛው የአርሰናል ተጫዋች ጋብሪኤል ማርቲኔሊ ወደ ባየር ሙኒክ ሊያቀና እንደሚችል ተሰምቷል። ባየር ሙኒክ የአርሰናሉን የክንፍ መስመር ተጫዋች ጋብርኤል ማርቲኔሊን ለማስፈረም ፍላጎት ተሳይቷል ሲል ዘሰን ዘግቧል። በዚህም የመድፈኞቹ አለቆች ለብራዚሊያዊ ኢንተርናሽናል የሚቀርቡ የዝውውር ጥያቄዎችን ያዳምጣሉ ሲልም ዘገባው ጨምሮ ገልጸዋል። የቢልድ ጋዜጠኛ ክርስቲያን ፋልክ ዘገባን ጠቅሶ ዘሰን እንዳስነበበው የ24 ዓመት ወጣት በባየርን አለቆች እንደ አማራጭ ተወስደው በተጫዋቹ ዙሪያ ንግግር እየተካሄደ ነው። የጀርመኑ ክለብ የአትሌቲክ ቢልባው ተጫዋች ኒኮ ዊሊያምስ ላይ ፍላጎት ቢኖረውም ተጫዋቹ ወደ ባርሴሎና የሚሄድ እድሉ ከፍተኛ በመሆኑ ፊታቸውን ወደ ሌሎች አማራጮች አድርገዋል። አርሰናል የደሞዝ ሂሳቡን ለመቀነስ አስቧል፣ በዚህ ክረምት በርካታ ተጫዋቾችን ሊለቅ ይችላል መባሉ ዘታይምስ አስነብበ። አሌክሳንደር ዚንቺንኮ፣ ሬስ ኔልሰን፣ ጃኮብ ኪዮር፣ ፋቢዮ ቬራና፣ አልበርት ሳምባ ሎኮንጎን ጨምሮ ከክለቡ የመውጣት እድላቸው ሰፊ የሆኑ ተጫዋቾችን ዘርዝሯል። ጋብርኤል ማርቲኔሊ በ2019 ከብራዚሉ ኢቱዋኖ በ5 ሚሊዮን ፓውንድ የዝውውር ሂሳብ ነበር መድፈኞቹን የተቀላቀለው። ከዚያን ጊዜ ጀምሮ ለአርሰናል 225 ጊዜ ሲጫወት 51 ጎሎቹን አስቆጥሮ 29 ኳሶችን ማቀበል ችሏል። ማርቲኔሊ አሁን ላይ እስከ 2027 ክረምት ድረስ ከመድፈኞቹ ጋር የሚያቆይ ኮንትራት አለው። አርሰናል ለተጫዋቹ ከ50 ሚሊዮን በላይ ፓውንድ እንደሚጠይቅ ተነግሯል። ወደ ኤቨርተን እናልፋለን። ኤቨርተን የፉላሙን ተከላካይ ኬኒቴቴን ለማስፈረም ተቀርቧል። ኔዘርላንድ ቀኝ መስመር ተከላካይ ኬኒቴቴ ከፉላም ጋር ያለው ውል ከቀናት በኋላ ስለሚጠናቀቅ በነጻ ዝውውር ወደሚፈልገው ክለብ ማምራት ይችላል። የመርሲሳይዱ ኤቨርተን አንጋፋው አሽሊ ያንግን በመልቀቁ አምበሉ ሲሜስ ቆልማን መቆየትና ለመቆየቱ አለየም። በመሆኑም የ29 ዓመቱ ቴቴ ለቦታው ቀዳሚ ተመራጭ ሆኗል። ለኔዘርላንድ ብሔራዊ ቡድን 14 ጨዋታዎችን ያደረገው ኬኒ ቴቴ ለኤቨርተን ነው የሶስት ዓመቱን ለመፈረም ጫፍ ላይ መድረሱን ቢቢሲ ስፖርት ጠቁመዋል። የኤቨርተን አሰልጣኝ ዴቪድ ሞይስ ከቴቴ ውጭ የካይል ዎከር አድናቂ በመሆናቸው እንግሊዛዊ ተከላካይ ለመግዛት ይፋ ጥያቄ ማቅረባቸው ተሰምቷል። ከካይል ዎከር በተጨማሪ የሳውዝሃምፕተኑ ካይል ዎከር ፒተርስና፣ የዌስታም ዩናይትድ ቭላድሚሩ ኩፋል ሌሎች ዴቪድ ሞይስ በአማራጭነት የያዟቸው የቀይ መስመር ተጫዋቾች መሆናቸው ተመላክተዋል። ወደ ፔፕ ጋርዲዮላ እናመራለን ፔፕ ጋርዲዮላ በደቡብ አሜሪካ የማሰልጣን ፍላጎት እንዳላቸው ተናግረዋል ከማንቸስተር ሲቲ ጋር በክለቦች ዓለም ዋንጫ እየተሳተፈ የሚገኘው ስፔናዊ አሰልጣኝ በአንድ ወቅት የደቡብ አሜሪካ ክለቦችን ሊያሰለጥን እንደሚችል ይፋ ማድረጉ ይታወሳል አሰልጣኙ የብራዚልና የአርጀንቲና ክለቦች የጨዋታ ፍላጎት እንዳስደሰታቸው ገልጸዋል በተለይ ደግሞ የሁለቱ ሀገራት ታጓዥ ደጋፊዎች ከክለቦቻቸው ጋር ያላቸው ቅርበትን የሚፈጥሩት ስሜት የተለየ መሆኑን የተናገሩት በማንቸስተር ሲቲ አስረኛ ዓመታቸው ላይ የሚገኙት ፔፕ በደቡብ አሜሪካ ክለቦች ላይ የተመለከቱት ነገር በዚያ ለማሰልጠን እንዲነሳሱ እንዳደርጋ ሳያደርጋቸው አልቀረም ተብሏል። ከሲቲ ጋር እስከ 2027 ለመቆየት ሁላቸውን ያራዘሙት። ታክቲሺያኑ በብራዚል፣ አርጀንቲና፣ ኮሎምቢያ እና ኡራጓይ ያለው የእግር ኳስ ባህል የተለየ መሆኑን አንስተዋል። አሰልጣኙ በዓለም እግር ኳስ ላይ ተጽዕኖ መፍጠር የቻሉ ከዋክብት ከእነዚህ ሀገራት የተገኙ መሆናቸውንም ተናግረዋል። አሁን ደግሞ ወደ ጣሊያን ሴሪያ እናቀናለን። የጣሊያን ሴሪያ በተጫዋቾች ኮንትራት ጊዜ ዙሪያ ያለውን ህግ ለማሻሻል ማሰቡን የሀገሪቱ መገናኛ ብዙሀን ዘግበዋል። ሊጉ ክለቦች ተጫዋች ሲገዙ ለአምስት ዓመት ብቻ ውል እንዲያፈራርሙ ያስገደደ የነበረው ህግ ወደ ስምንት ዓመት ለማሳደግ ማሰቡ ተገልጿል። አዲሱ ህግ የሚጸድቅ ከሆነ የሊጉ ክለቦች የፋይናንሻል ፌር ፕሌይ አደጋዎችን ለመቀነስ ትልቅ እገዛ እንደሚያደርግላቸው ተሰምቷል። በአዲሱ ህግ ክለቦች የተጫዋቾችን የዝውውር ሂሳብ ለረጅም ጊዜ በማከፋፈል ሌሎች ተጫዋቾች ማስፈረሚያ ቦታ እንዲያገኙ የሚያስችል መሆኑ ተነግሯል። የአውሮፓ እግር ኳስ ማህበር ውድድሮቹ አሁንም የክለቦችን ኮንትራት ስምምነት ለአምስት ዓመት ብቻ መመዝገቡን እንደሚቀጥል ተጠቁሟል። እዛው ጣሊያን እንቆያለን። በጣሊያን በዳኞች ላይ ጥቃት ማድረስ እስከ 16 ዓመት በሚደርስ እስራት እንደሚያስቀጣ ተዘገበ። የጣሊያን መንግስት የሚኒስትሮች ምክር ቤት ባለፈው አርብ የወንጀል ህጉን ለማሻሻል የጨዋታ ዳኞች እንደ ፖሊስ እና የመንግስት ኃላፊዎች ሁሉ ተመሳሳይ የህግ ከለላ እንዲያገኙ ወስኗል። በዳኞች ላይ የሚደርሰው ጥቃት እየጨመረ መምጣቱን ተከትሎ ህጉን ማሻሻል እንዳስፈለገ ተገልጿል። ግለሰቦች ዳኛን ከመቱ፣ ከገፈተሩ ወይም ካስፈራሩ እስከ አስር የሚደርስ ጠንከር ያለ ቅጣት ይጣልባቸዋል ተብሏል። በተሻሻለው ህግ ዳኞች ላይ ቀላል ጉዳት ያደረሰ ከሁለት እስከ አምስት ዓመት ከባድ ጉዳት ያደረሰ ከአራት እስከ አስር ዓመት እንዲሁም በጣም ከባድ ጉዳት ያደረሰ ከስምንት እስከ አስራ ስድስት ዓመት በእስራት ሊቀጥ ይችላል። የፍትህ ሚኒስትሩ አንድሪያ ኦስቴላሪ እንደተናገሩት ስፖርት ታማኝነትና ማጋራት ነው። ይህን የማይቀበሉትን እናስጠነቅቃቸዋለን። ከነገ ጀምሮ በዳኞች ላይ የሚደርስ የትኛውም ጠብጫሪነት እንዲሁም ያልተገባ ባህሪ በፍጥነት የሚያስቀጣ ነው፣ በእስር ጭምር ሲሉ ተናግረዋል። ከባለፈው ታሳስ ዞር ጀምሮ ከጣሊያን እግር ኳስ ዳኞች ማህበር ጋር ሲወያ የነበረው መንግስት የህጉ መሻሻል አጥፊዎች ከድርጊታቸው በፊት ሁለት እንዲያስቡ ያደርጋል ብለዋል። የጣሊያን ዳኞች ማህበር ፕሬዚዳንት አንቶኒዮ ዛፒ በዚህ ታሪካዊ ህግ እጅግ በጣም ተደስቻለሁ። ዳኞችን የሚከላከል ህግ በመጨረሻ በወንጀለኛ መቅጫ ህጋችን ተካተተ። የስፖርት ሚኒስትሩ አንድሪያ አቦዲን መንግስትን እና በዚህ ትግል ያገዙንን ሁሉ አመሰግናለሁ ብለዋል። በጣሊያን በዳኞች ላይ የሚደርሰው ጥቃት እየጨመረ መምጣቱን በመቃወም የሴሬ ዳኞች ጥቁር ቀለም የአይናቸው ስር በመቀባት ድርጊቱን ማውገዛቸው ይታወሳል። ባለፈው ዓመት ዲያጎ አልፎንዜት የተባለ 19 ዓመት መዳኛ በሲሲሊ ውስጥ የወጣቶችን ጨዋታ ሲዳኝ ጥቃት እንደደረሰበት አይዘነጋም። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በአጫጭር የእግር ኳስ ዜናዎች ወደ እናንተ የደረሰበት ጥንቅር ይህን ይመስላል። ከሌሎች ቆይታዎች ጋር አብራችሁን ቆዩ። ሰላም።